ገሌተ ከኛ ሁለት ወይም ሶስት ዓመት ብታንስ ነው። የሴት ልጅ የመውለጃ እድሜ የተገደበ ነው። እኔ እንኳን ሶስት ልጆች አሉኝ። እሷ ግን ይህን ያህል ዘመን ተንከራታ አንድ ልጅ እንኳን ሳታፈራ ጭራሽ ሀብትና ንብረቷን ማጣቷ በእውነቱም ልቤን ሰብሮታል። ፍትህ ልሰጣት ይገባል። እኔም ወደዚህ ፌዴሬሽን የመጣሁት በሴት አትሌቶች ላይ የሚደርሰውን በደል ለመታገል ነው። በነገራችን ላይ በሴቶች ላይ ብቻ ሳይሆን በወንድ አትሌቶችም ላይ እንደዚህ አይነት በደሎች ይደርሳሉ። ወደ ሚዲያ ስለማይወጡ ነው የማይታወቁት። አሁንም ቢሆን ደጋግም የምናገረው ፍትህ ለገሌተ እያልኩኝ ነው። አትሌት መሰረት ደፋር ብዙ ገለቴዎች አሉን። አትሌት ስለ ሺ ስህን ትክክለኛውን ፍትህ እንድሰጣት እንጠይቃለን። አትሌት መሰረት ደፋር፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለ ሺ ስህን ገለቴ ቡርቃ አደባባይ ወጥታ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ፣ ስሉም ተናግሯል። ፕሬዚዳንቱም አክሎም ፌዴሬሽኑም ላለፉት ሶስት ወራት ይህን ለመከላከል የሚያስችሉ ስራዎችን ስንሰራ ነበር። አሁን ላይ አትሌቶች ከአደጋ የሚከላከልን ኢንስቲትዩት ከባህል ስፖርት ሚኒስቴር ጋር በመሆን አቋቁመናል፣ ስልም ፕሬዚዳንቱም ተናግሯል። ብዙ የተጎዱ አትሌቶች አሉ። ብዙም ገለቴዎች አሉን። በወንዶች አትሌቶች ላይም ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ብሏል። እኛ እንደ ፌዴሬሽን ከገሌተ ጎን መቆማችንን ለማሳወቅ እወዳለሁ። ሌሎችም አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለንም ብሏል። አትሌት ገሌቴ ቡርቃ ከመጀመሪያው አንስታ የገጠማት ችግር ተነግሮ የሚያልቅ አይደለም። አትሌት መሰረት ደፋር ለሀገሯም፣ ይህን ያህል ዋጋ የከፈለችው አትሌት ከ2010 ዓ.ም ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷ በቅርበት አውቃለሁ ያለችውም የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ሕግ ለዚች የሀገር ባለውለታ ትክክለኛዋን ፍትህ እንዲሰጣት እጠይቃለሁ ብላለች። የራስ ያልሆነን ነገር ወስዶ ለመበልጸግ መሞከር ውርደት ነው። ሴቶችም ሁኑ ወንዶች በላባችሁ ያላገኛችሁትን ነገር አያስከብርም። የሰውን መልካምነት በብልጠት ለመጠቀም መሞከር ለብነት ነው። ፍትህ ለአትሌት ገሌተ ቡርቃ። በኦሎምፒክ ይሁን በዓለም አትሌቲክስ ሻምፒዮና፣ በዳይመንድ ምልክ ይሁን በሌላ የግል ውድድር ደወሉም ተደውሎ ሩጫውም ልጠናቀቅ ስል ያለውን የመጨረሻ ዙር ትንቅንቅ መመልከት ያስደስት ይሆናል። የሽርፍራፊ ሰከንዶች ተጋድሎ የተመልካችን ልብ ያንጠለጥላሉ። ተወዳዳሪዎቹም ድል አድርጎ አንገታቸው ላይ መዳሊያ ሊያጠልቁም ጥርሳቸውንም ነክሶ ያለ የሌለ ኃይላቸውን ተጠቅሞም ይፋለማሉ። በእንዲህ አይነት እልህ አስጨራሽ ተጋድሎ ጥቂቶቹም ከሰገነት ወጥቶ የክብር አክሊልን ይደፋሉ፣ የድሉንም መዳሊያም ያጠልቃሉ። ግን አንድ አትሌት እዚህ ጋር ለመድረስ ብዙ ውጣ ውረድ፣ ብዙ ፈተና፣ ብዙ እንቅፋት ማለፍ አለበት። በተለይ ሴቶቹ ውጪ ወጥተው አንድ የውድድር እድል ለማግኘት ብዙ ስቃይ ብዙ ፈተና ይገጥማቸዋል። መጀመሪያ የልጅነትና የወጣትነት ጊዜያቸውን በሙሉ ለስፖርት ማዋል አለባቸው። በየቀኑ ሌሊት እየተነሱ አርካሚ ልምምድ ይሰራሉ። ልምምድም ሲባል ዱብ ዱብ ሰርቶ መጠቅለል አይደለም። እጅግ አርካሚና አሰልቺ ልምምድ ነው። እስኪ ውድድር ላይ ያሉትን አትሌቶችን በደንብ ያቸው አንድ ወዝ ያለው አትሌት አታገኙም። ስብ የተባለ ነገር በሙሉ ሙሉጭ አድርጎ በማቃጠል ሸንቃጣ መሆን ብቻ ሳይሆን ወዝን መጦ የሚያደርቅ ልምምድ ነው በየቀኑ የሚሰሩት። በዚህ ላይ ጉዳቶችን መቋቋም፣ ወርቆ መነሳትን መርጦ ሳይሆን ለስፖርቱ የተመረጠው ምግብ ብቻ መመገብ ዲስፕሊንን መከተል ያስፈልጋል። አሸናፊነትም ሜዳሊያንም ሀብትም ክብርም የሚመጣው በእንዲህ አይነት ሊያስጨራሽ ችግርን ባለፉና ተፈትኖ ባለፉ ሰዎችና ሂደት ውስጥ ነው። ገሌቴ ቡርቃ ባቲ ከትንሽዋ ኮፍሌ ተነስታ ስፖርት የሚጠይቀውን ሁሉ በትጋት አልፋ በዓለም መድረክ መድመቅ ችላለች። በኦሎምፒክም ጭምር ሀገርን ወክላለች። በኦሎምፒክ ካሸነፈችም የብር ሜዳሊያም በተጨማሪ ለሀገርም በግል ውድድሮችን ብዙ ሜዳሊያዎችን አግኝታለች። ከብዙ ውርቅ ወርቆ መነሳት በኋላ የድሉን ሰገነት ላይ ከወጡ አትሌቶችም አንዷ መሆን ችላለች። ፊቷን አካሏን ቁመኗን ተመልከቱ። ለስፖርቱ የከፈለችው ዋጋ ያልተቋረጠ አርካሚ ለመምዷና ትጋቷን ቁልጭ አድርጎ ይናገራል። ከባድ ዋጋ የከፈለችለት ስፖርት ሀገሯም የላቧን አልነፈጋትም፣ በጥረቷም ትልቅ ጥረት ቋጥራለች። ግን ምን ዋጋ አለው? አንዳንድ ጎዶሎ ቀኖች አሉ ሰው ስትፈልግ ከሰይጣን የሚያገናኙ ጭራቅ ወዳጅ የሚያስመስል ለዕድሜ ዘመን ጸጸት መሰረት ድንጋይ የሚጥሉ ገሌተም በአንድ ክፉ ቀን ወርቃለች። በዓለም መድረክ አሸንፋ፣ በመንደር ውስጥ ጭቃ ተሸንፋለች። ሰው በመሰላት አውሬም ተበልታለች። ያን ሁሉ ዋጋ የከፈለችለት የልጅነት ወዟን ያጣችበት ላቧን ያፈሰሰችለትን ሀብቷን፣ እምነቷን በሰጠችው አንድ ወመኔም ተዘርፋለች። ይህ እጅግ ያማል። በለቅሷም ውስጥ ያለውን የስቃይ እምነት ሰጥቶ መበደልን በክህደት ጭወ መወጋትን ማንነቷም ጭሆ ይናገራል። እናም ይህ ነገር በህግ ብቻ ሳይሆን ባይታይ ይላሉ። በየትኛው መንገድ የትኛው ማግኘት ፍትህ የሆነ ትክክለኛ እርምጃ ተወስዶ አትሌቷ በላቧ ያፈራችው ሀብቷን የምታገኝበት መንገድ መፈጠር አለበት። በተረፈ ታዋቂ አትሌቶች በሌሎችም ዘርፍ እውቅና ያገኙ ሴቶች ቢያንስ አንድ የህግ አማካሪና ማናጀር ቢኖራችሁ ከብዙ ኪሳራ ሊታደጋችሁ ይችላል። ልክ በዚሁም በተመሳሳይ ከሀገር ተሰደው በሰው ሀገር ላይ የሚሰሩ በዱባ ያሉ ሴቶች በእንዲህ አይነት መንገድ ብዙ ጊዜ ገንዘባቸውን ይበላሉ። አስተውሉ። ራሳችሁን መርምሮ የምታደርጉትን ነገር በትክክል አድርጉ። ቤተሰቦች ሌሎችም፣ አጠገቧ ያሉት ፌዴሬሽንም ቢሆን ከጎኗ መቆም መቻል አለባቸው። ለዚህ ለማርክ ሶሊሽን አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ እንደ አይነት መረጃዎችንና አነቃቂ ንግግሮች ይቀርባሉ። እግዚአብሔር ኢትዮጵያን ይባርክ። ሰላም ለሀገራችን ይሁን።